ከሩቤ ሀዘኑን መቋቋም አቅቶት እንግዲህ በድንገተኛ ሆስፒታል ገብቶ እየተረዳ ይገኛል። ይሁም እንግዲህ እናቱ ለደስታው መጥታ ደስታውን ከጽናት ጋር ያለውን የሰርግ ፕሮግራም እናቴ ትውልልኛለች ብሎ ሲያስብና ሲያቅድ እናቱ ለዘላለም ለአመታትም ስትመኝ የነበረውን የልጃቸውን የሰርግ ህይወት አባትየውን ፈጠነ በማድረግ እንዲሆን በማድረጋቸው እሱም እናቱ መጥታ አይኗን ሲያየት ደስተኛ ሆኖ እናቴ ምን ያህል ትደሰት ትልኛለች ይህን ሰርግ እውነት ስትጠብቀው በጉጉት የነበረ ነው፣ እያለ ሲጠብቅ የነበረውን ነገር ግን ባጋጠመው ሀዘን ላይ ግን መቋቋም አቅቶት ራሱን ስቶ በመውደቁ ሆስፒታል ገብቷል ማለት ነው። በዚህም ምክንያት እንግዲህ አሁን በጣም ራሱን እየወቀሰ ይገኛል። እኔ እኔ ለዚህ ምክንያት የሆንኩት እማዬ ቅርበኝ ባላስደነግጥሽ ኑሮ አትሄጂም ነበር እያለ ነው። ግን ይህ ነገር እንግዲህ ሴትዮዋ ከሶስት ዓመት በላይ እንግዲህ የካንሰር ታማሚ ሆነው ሲታከሙ የቆዩ እና ውስጣቸው የተጎዳ ስለነበረ በዛ ምክንያት ነው እንጂ አንዳንዴ ሲያጋጥመን በእኛ ምክንያት ነው፣ በድንገተኛ በተናገርነው ቃላት ነው ብለን ራሳችንን የምንወቅስበት አለ። ሆኖም ግን ፈጣሪ ያዘዘው ነገር ከምንም የሚዘል ነገር የለም። አሁን ግን እሱ ሄሌናውን እየወቀሰው

እኔ ነኝ ለእናቴ ሞት ምክንያት የሆንኳት የሚለውን ነው። እንዲሁም ደግሞ ጽናትና አባቱ ላይም እምነት አጥቷል። ጽናትንም ይህን ሁሉ እያወቅሽ ነው አንቺ እንደዚህ ያደረግሽኝ፣ አባቱንም እንዴት እናቴ ለሶስት ዓመት ገጠር ታማ ስትቀመጥ አያትሽ ናት የታመመችው እያክ እንደዚህ ታታልለኛለህ እንዴ? ለምን እኔ ለእናቴ ምን አንሳለሁ? ለምን ከጎኗ ሁኜ አላስታመማትም ነበር? ከኔ ምን ያንሰኛል ብላችሁ ታስባላችሁ? ዛሬ ከምረዳውና ከማየው ሀዘን ይበልጥ ነበር እንዴ? ከእናቴ ከጎ ነው እኔ ባስታምማት ኑሮ ይህ ነገር አይቆጨኝም ነበር እያለ ዛሬ ይናገራል እናቲቱም እንግዲህ ይህን ታይቷቸው ጽናትን እጇን ይዘው ልጄን አደራሽን እኔ እንደሆነ በበሽታው ተገዝግዣለሁኝ ከዚህ በኋላ እድሜ የለኝም እና አደራሽን እያሉ እየሰጧት ነበረ መጨረሻም እንግዲህ እሱም መጥቶ ስለ ሁኔታው እያወሩ ሲደርስባቸው ማየኝ ምን ሆነሽ ነው? ክስት ስት ቁርቁር ብለሻል፣ ሳ ብሎ ሲጠይቃቸው ለንደን የርኩ መሰለህ እንደ ልጄ የሄድኩት እኮ ገጠር ነው አሉት። ማለት ነው አይ አሁንማ የልጅሽን ደስታ ስታይ በአንድ ጊዜ ፈክት ነው የምትው፣ እያለ ቀጥሎ ነበር። ሰላም ውዴ፣ ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ቻናሌን ስብስክራይ ሼር የምታደርጉኝ ከልብ ነው የማመሰግናችሁ። ሰላማችሁ በያላችሁበት ይብዛልኝ። ጽናት ቀጣይ ፓርቲ ይዘንላችሁ መተናል። እንግዲህ እንዳያችሁት የሰርግ ፕሮግራም ሽር ጉድ እየተባለ ሰርገኛ መዝገብ እየተመዘገበ እየተጠራ ማን ይቅር ጓደኞች ማንን እያሉ አቶ አባትም ለድግሱም የሚሆን እንግዲህ ጤፉንም ምኑንም እያዘጋጁ እነ ማራዊትና እነ ናሆሜም ሁሉን ነገር ቤቱን እያቀያየሩ ሰርግ ሙሽራ እየመሰለ እንዲሁም የሚዜ ልብስና የቬሎ ልብሶች መረጣ ሁሉ አካሂደው ከዛ በኋላ እንግዲህ እናት ለሰርጉ መምጣታቸው። እናት ደግሞ ሕክምናውን ሲያቋቋርጠው እንደመጡ ነው የተነገረው። ህክምናውን አቋርጠው መሄድ የለብም እየተባሉ ነበረ ከልጄ ዓለም በላይ ማንም የለም ልጄን ቁሜ መዳር አለብኝ ሲሉ ነበረ አቋርጦ የመጡት ሆኖም ግን ከገቡ በኋላ ህመሙ እንደጎዳቸው ቁጭ ብለው ሲያወሩ እሱም ድንገት ሰምቷቸው ስለነበረ ምንድን ነው የምታወሩት ማያሞሻን እንዴ ለምንድነው የምትናገሩ አይ ምንም አይደል ለሶስት ዓመት የካንሰር ታማሚ ነበረች እና በዛ ምክንያት እየተረዳች የቆየች ነች ሲል እንዴት አባቴ ይህን ትለኛለህ እኔ ለእናቴ አንሳለሁ እንዴ እኔን ከምን ቆጥራችሁ ይሄ ሁሉ ነገር የተፈጸመው ሲል እባክህ ተግረጋጋ ትላለች ጽናቴ ተረጋጋ አትበይኝ አንቺም ይሄን ነገር ታውቂ ነበር እንዴ ሲል ይናገራል አይ በቃ ተረጋጋ እስኪ ትንሽ እያለች ለመነችው እማጌ አሁን አንድ ነገር ልነግርሽ ነው ሲል ተቀላቅሎ ቆሞ፣ እንግዲህ እስከ ዛሬ ለብዙ ዓመታት ስጠብቂው የነበረው ህልምሽ ተሳክቶልሻል። ይኸውም እንግዲህ ጽናትን የመሰለች ምራት አግኝተሻልና፣ ጽናት ና፣ ከዚህ በኋላ ልነጋባ ነው ብሎ ሲናገር፣ አባትም አሁ ጽናት ይህኔ ከጎኔ ቁጭ በይ ብለው አስቀምጠው፣ ይቺን የመሰለች ምራት ስለሰጠን ከልብና መሰግናት አለን። በጣም ቁም ነገረኛ አዋቂ ናት። እናት እሰይ ልልልልል ብለው እናት ደስታቸውን ይገልጻሉ። ፈጣሪያቸውን ጎንበስ ብለው ያመሰግናሉ። እሱም ቀጠልና ይህ ሁሉ ነገር ለምንድን ነው እንደዚህ ሆነው እንዴት አትነግሩኝም? ብሎ በጣም ይጮሃል። ጽናትም እቴቴን አታስጨንቃት እባክህ ሲል፣ ዝም በይ፣ ለእኔ ብታስቡ ሊኖረው እስከ ዛሬ ትነግሩኝ ነበረ፣ ሁላችሁም አስመሳዎች ናችሁ ብሎ ጽናትን በጥፊ ሲመታት፣ ኪራን እናት ደንግጣ ወደቀች። ከዛ እንደገና ወደ ላይ እማ እያለ ውሃ እያለ ቢያነሳቸውም እናት ህይወታቸው አለፈ። በዚህ ምክንያት እንግዲህ በጣም በጣም ራሱን እየወቀሰ እኔ ነኝ ምክንያት የሆንኳት ለእናቴ፣ ሰርጉን እንኳ ሳሉል እኔ በመጮሄ ነው እንደዚህ የሆነችው። ምን አባቴ ላድርጋ ጋት እያለ እንግዲህ ጸጸት ሆነ አንዳንድ ጊዜ ግን ስናስበው ነገሮች ከሚመጡብን ከባድ ሆኖ ከምንሸከማቸው ነገሮች አይበልጡም ነበር እስከዛሬም ቢሆን ቢነገረው ባይነኝ እንደራሴ ራሴ አስተያየት ቢነገረውና እናቱን ከጎን ሆኖ ይህ ነገር አደጋ እንዳለውና ህይወታቸውን የሚያሰጋ ከሆነ ከጎናቸው ሆኖ ቢያስታምማቸውና አለሁሽ ቢላቸው ልጅ ለመቼ ነው ይባላል አንዳንድ ጊዜ ልጅ የሚወለደው እናቱ ስት ስትታመም ወይንም አባቱ ሲታመም ለማስታመም ነው እንጂ የሞቱ ቀንማ ማንም ይሰበሰብበታል። እና እዚህ ጋር ጥፋተኛ ናቸው አባትየው። አሁንም እሳቸውም አስቱዬ ብቻዬን ጥለሽኝ ሄድሽ ለማን ያደረግሽኝ እያሉ በጣም ራሳቸውን እየወቀሱ ነው። እኔም ደግሞ ጥፋተኛ ነኝ ይህን ነገር ለድክሩ ቤት ሳልነግር እያሉ አቶ ተሾመም ራሳቸውን እየቀው የወቀሱ ይገኛሉ። እንዲሁም እነ ናሆሜም እንግዲህ እባክህ አረጋጉልኝ ይህን ልጅ ምን አባቴ ላድርገው እያሉ ሲሉ፣ እናንተ ሁላችሁም እያወቃችሁ እንዴት ትደብቁኝ? ያላችሁ ሁላችሁም አስመሳይ ናችሁ ሲል፣ ጽናት እኮ ለአንተ በጣም ታስብልሃለች። እንደምታስብልኝ አውቃለሁ፣ ግን ይህን ነገር እንዴት ትደብቀኛለች? ብሎ ሲላቸው ከወላጆችህ አባትህ ይህን ነገር ሁላችንንም እንዳትናገሩ ስላለነ ነው እንጂ እኛ መናገር አቅቶናል። ግን አሁን ይህ ነገር ይፈጠራልለንም፣ ሰርጉን ውለህ እንኳ ከሰርጉ ዝግጅት በኋላ ይነገርሃል ብለን አስብ ነበረ አሉ እንግዲህ ይህ ሰርግ አሁን እንግዲህ ተራዝሟል ማለት ነው በፍጹም በዚህ ሰዓት ሰርግ አይደገስም የማይታሰብ ነገር ነው እንዲሁም ጤፉም ሆነ ምኑም ሲደወልላቸው አቶ ተሸመ ራሱ ተናደዋል የሰርጉን ጤፍ እንዴት እናድርገው እንደፈለጋችሁ ብፈልጋችሁ ብሽርሻሮች ሽጡት ሁን ይህን እንዴት ትጠይቁኛላችሁ የሚል ነበረ ያላቸው እሱም እስካሁን እንግዲህ ክፍል ዘግቶ መጀመሪያ ራሱን እያረባበሸ እየጮኸ አልከፍትም እያለ ራሱን በ ለሶስት ቀን ያክል ምግብ ሳይበላ ኪራ ራሱን እየቀጣ ነበር። በዚህ ጊዜ ደግሞ ጽናት ተጨናንቃ እባክህ ክፈተኝ፣ ምግብ ቢያንስ ብላ ስትለው ዞር በይልኝ፣ እንዳታናግሪኝ ሲላት ኧረ በእናትህ ብዬ ስሞትልህ እንኳ እያለች ምግብ አምጥታ ስትል ስሞትልህ አትበይኝ አለ ማለት ነው። ለምን ሞት እንደሚያጎል በእናቱ እያየው ስለሆነ እናቴ ማዓንዲ ሄ ንዴት አንድ ቀን ያሳጣሃል ሰቲኝ ነበረ ተቃጠልኩልሽ መክረሽ ነበረ በንዴት የተናገርኩት ቃላት አንቺን አሳጣኝ እያለ ዘግቶ ቤቱን አልከፍትም ሲላት ኪራዬ፣ ኧረ ክፈትልኝ እያለ የፅና ብትፅናና ዘርበይ ልውጣልሽ ወይንስ ምን ላድርግልሽ ሲላት አይ በቃ ራስህን አትጉዳ፣ ራስህን አረጋጋ እያልኩህ ነው። ስትለው እንግዲህ ከዛ በኋላ ወደ ሳሎን ስትሄድ አቶ ተሾመ ቁጭ ብሎ በቃ አየ ፅናትዬ፣ አልከፈተልሽም ኧረ ከዛ በፍጹም ራሱን እየወቀሰ ነው ስትላቸው፣ እኔስ ሚስቴንም ልጄንም በአንድ ጊዜ አጠኋቸው ይመስለኛል፣ ሲለ አይ አያጡት አያጡም፣ አለ ጽናት ለጊዜው ነው እንጂ ይረጋጋል። ይህ እኮ ግን እኔ ባለመንገሬ ነው እያሉ ሲሉ፣ አባት አይ ፈጣሪ ያዘዘው ነገር ነው እንጂ እኛ ባልነው አይደለም እያለች እሷም እያተናገረች ነበር። እና ከዚህ በኋላ እኔ እንግዲህ ወደ ጓደኞች ሊሄድ ነው እናንተ አጽናኑ። ተረ መሄዱ ጥሩ አይደለም እናጽናነው አንድ ላይ ስትላቸው፣ በፍጹም ከዚህ በኋላ እኔን እምነት የሚያልፍበት አይመስለኝም። በአባቱ ተቀይሞብኝ ይሆናል እያሉ ሲሉ አይ ይረሳዋል ብትላቸውም፣ ለመሄድ ወሰኑ። ከዛም እንግዲህ ወጣ ብሎ ምግቡን እየበላ ብላ ስትለው እንግዲህ ጠረጴዛ ላይ ያዙ አስቀምጣ በቃ እኔን ማየን ግድል ኳት እያለ አሁንም ራሱን እየወቀሰ ስለነበር፣ በቃ ጥለሽ ሂጂ ምግቡን ቆይቼ እበላዋለሁኝ አላት ማለት ነው። እሺ ብላ እሷም ገባች። ከዛ በኋላ ናሆሜ ጋር ተቀጣጥሮ ውጭ ሄዶ፣ አንተ ጽናት እኮ አንተን በጣም ነው የምትወድል ለማበረታታት ነበር የፈለግሽ። አንተ ግን አልተረዳ ይገባኛል እኔ ጽናት ለእኔ ብላ ብዙ ነገር እንደምታደርግ ግን እኔ ለምን እናንተ ሁላችሁም እንዴት እንደጠበቃችሁ ነው በጣም የተናደድኩት፣ እያለ እየተናገረ ነበር ማለት ነው። ይህ ሁሉ እንግዲህ ነበር ቢሉት ምንም ጥቅም የሌለው ነገር ሆኖበታል። አሁን ራሱን መቋቋም አቅቶታል። ጽናትም እንግዲህ አደራ በተባለችው መሰረት አደራዋን እንግዲህ እንዲጽናና እየሞከረች ነው። አባትየውም እነ መራዊት እነ ሁላችሁም ተሰብስባችሁ አጽናኑ ሊልጄን፣ እኔም ሁሌ ሂዶ ወደ ጓደኞች ሲል ናሆሜም አዎ ጥሩ ነው አባ እዚህ ጋር እንትን ይላል ይችላሉ ወደዛ ሄደው ቤጽናኑ፣ ወደ ጓደኞቻቸው ሊረሱ ይችላሉ፣ እያለ ነው መራዊት። ግን በቃ ስታመም እኮ ከጎን የነበረችው ቴቴ ናት ያስታመመችኝ፣ አይዞሽ የምትለኝ እንዳባሽ እያለች በጣም አዘኑ፣ በርቱቶባታል። እና ናሆሜን ቢሆን እኔ እንደ አባት ነው እንደ እናት ነው ያሳደገችኝ ከክሩቤ ለይታ አታውቅም ነበረ። ነኔም እኮ እንደ እናቴ ናት እያለ ሁላቸውም ሀዘኑን ጠለቅ ብሎ ገብቶባቸዋል። ቢሆንም ግን እርስ በርሳቸው አሁን እንግዲህ የሞተ ጋር ተከትሎ እንደማይሄድ የታወቀ ነው እና መጽናናትና እሱን አውጥተው እንደ መጽነ ለማጽናናት እንዲሞክሩ ሁሉም ምክር ሰጥተዋቸዋል። አባትየው እንግዲህ አባትየው ወደዛ ሄደዋል ማለት ነው። አቶ ቶሸማም እኔን የምተካ ሚስ ትፈልግለት እና ቶሎ አጋባሊ ትልነበለ ከእናታንጀት ውስጡን ይነግራል እያሉ አቃለሁ እንደተጎዳሁ ግን፣ ራስዎን ደግሞ አትጉዱ፣ ራስዎን ጠብቁ እያለ ጽናትም አባትየውንም እያጽናናቻቸው ነበር። እሱም እንግዲህ አንተ ደግሞ በአባትህን አትውቀሰው፣ አባትህ እኮ የትዳር አጋሩን እናያጣው ከአንተ የበለጠ እሳቸው ናቸው የተጎዱት እያለ ናሆሚም እያጽናናው ነበር። እርስ በእርሳቸው እየተጽናኑ ነበር፣ ሁላቸውም ማለት ነው። አባትህም ኪራ እንኳ በእኔ ላይ እምነቱን አቷ ስትል፣ አረ በወላጅ ላይ እምነት የሚያጣ ልጅ የለም አለ ጽናት። ጽናቴ ለማንኛውም ከከፈተሽ እስኪ ገብተሽ ውስጥ ሁኔታውን እይልኛ አሉ። አባት ተጨንቀዋል። ናሆሜም እኮ ጽናት ኳንተ አንድ ነገር ትሆንብኛለህ እያለች አይን አይንህን ስታይ እንቅልፍ የሚላት ሌሊቱን ቁጭ ብላ ነው የምታድረው፣ ልትረዳት ይገባል ይለዋል። አዎ ይገባኛል ጽናት ለኔ ግን ያው የተፈጠረው ነገር በጣም ስለሚያሳዝነኝ እና ለምን አልሆነም እያልኩኝ እንደዚህ ሳትነግሩኝ የሚለው ነው፣ ለምን ስን ምክንያት ሆንኩኝ የሚለው እየተጸጸትኩ ነው ብሎ ለናሆሜም ይነግረዋል። ከዚህ በኋላ እንግዲህ ያው ሰርጉ ይራዘማል ግን ያው ቃል እስከተጋቡ ድረስ እስከሰጧት ድረስ ከዚህ በኋላ ጽናቴም አማና ስለተቀበለች በአማናዋ እንግዲህ ከክሩቤጋ ተጋብተው እንግዲህ የመኖሩን እድል ያው ይቀጥላል። እንግዲህ ሰርጉ ይሆናል አይሆንም የሚለው ነገር ምንም አስፈላጊም አይደለም። የሰው ልጅ ሰርግ አይደለም የሚያገናኘው። ሰርግ ብሉልኝ፣ ጠጡልኝ ብሎ ለማሳወቅ ነው እንጂ ዋናው እርሳ እነሱ ተሳስበው በአንድ ቦታ መቀመጣቸው ስለሆነ ከዚህ በኋላ እሷም ቃሏን ሳታጥፍ በማኗዋ ተቀብላ ዛሬም አባቷም አባቱም ድጋሚ አደራሽን ክሩቤን እያሉ እየሰጧት ነው። እናቲቱም እጃቸው እጇን ይዘው አደራ ሰጥተዋታል። በአደራው መሰረት እንግዲህ በቃሏ መሰረት ጽናት ጎበዝናት እና ጽናቱን የጠበቀች ነችና፣ እና በጽናቷ መሰረት እንግዲህ ከዚህ በኋላ የሚመጣባቸውን ችግር ተቋቁመው ይወጡታል ብዬ አስባለሁ። ዝም ውድ ተመልካቾች እንግዲህ የዛሬው በጣም አሳዛኝ ነው። እንግዲህ ከሆስፒታል ወጥቶ ውስቱም ተሽሎት እናያለን። ስትከታተሉኝም ስለነበረ ከልብ አመሰግናለሁ።